ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌ ምኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ ሁሌ ምኖሪልኝ። ልቤ በጣም አዝኗል። አልቅሽ ያለው። በእውነቱ የአራት ዓመት ብላቴና ሕፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለሽ። እግዚአብሔር ልጆች አስተውሉ። ይህ ሕፃን እናቱን አጥቷል፣ አባቱን አጥቷል። ይኸው ማን ያግዘው? ማን ይርዳው? እግዚአብሔር ልጆች አዎ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 ጠርተን እንድናጠጣ ነው። ሰዎችን እንድናፈርስ፣ እንድናሰድድ አልተሰጠን። እግዚአብሔር ልጆች፣ እባካችሁ ይህን አሰቃቂ ነገር የምታደርጉ ወገኖች ተው፣ ተው፣ አይጠቅማችሁ። ወገናችሁን አፍርሳችሁ ምን ታገኛለህ? ምን ትጠቀማላችሁ? ምንድን ነው? ሰውን በመግደል አዎ፣ የሚደሰት ህሊና ሊኖረን አይገባም። በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ የተወሰኑ ሀሳቦችን እንደገና እችላላችኋለሁ። እንግዲህ እንደምታውቁት ትናንትና አንድ አባት የ45 ዓመት አባት አቶ ነጋ የሚባሉ በ23 እንዳረፉ ሰምተን ነበር። የዛሬው ደግሞ ለየት የሚያደርገው በመጀመሪያ ላይ ስድስት ሰዎች በማሳ ያሉ ተገደሉ። ከዛ በኋላ እያለ እንደገና ደግሞ አራት ሰዎች ተጨመሩ። እንደገና ደግሞ በአንድ ወረዳ ላይ ደግሞ እንደገና ዘጠኝ ሰዎች፣ በድምሩ 19 ሰዎች ተገደሉ። እንግዲህ ይህ እውነት ለአደባባይ እንዲደርስ ለህዝብ እንዲደርስ ለሰው ልጅ ክቡርነት የሚያስብ ሰው ሁሉ ለሚገባው አካል እንዲያደርስ ያደራ መልክቴ ነው። ተወዳጆች ምን እንላለን? በዚህ አክል የሰው ጭካኔ፣ በዚህ አክል የሰው አርዮስነት ለራሳችን ግራ ነው የሚገባል። በዚህ አክል የሰው ክፋት፣ በዚህ አክል የሰው ጥላቻ ግራ ነው የሚያጋባል። ስለሆነም ተወዳጆች እያንዳንዳችን ይህንን ቻሌንጅ መቀላቀል አለብን። አስራ ዘጠኝ ሰዎች አረፉ ሲባል ተራ ወሬ አይደለም። እውነታው ይሄ ነው። የዓለም አቀፉ ህዝብ፣ ሚዲያ፣ መንግስት ይህንን ጭፍጨፋ ይህንን ጉዳይ ሰው በማህተቡ ሰው በእምነቱ ለምን ይገደላል ብሎ እንዲያቆምልን ሁላችንም ድምፅ እንሆን መልእክቴ ነው። በዚህ አጋጣሚ ይህንን የመረዱ ነገር ከነገርኳችሁ በኋላ ከዚህ በፊት እንደምታውቁት በኦሮሚያ በኦሮሚያ ስፔሻሊ በዚህ በአዲስ አበባ አልፎ አጠቃላይ እነ ቱሉ ቦሎ ምናምን ይዞ ወደ ሰላሌ መስመር ላይ ወደ ሶስት መቶ ምናምን ደብር ናዝሬትን ጨምሮ ተዘግቶ ነበር ያቸዋለሁ። ዛሬ በረከታቸው የደረብን አባታችን የምንወዳቸው በሰላሌ አካባቢ ባለው አህጉረ ስብከት አንድ መቶ ሀያ ሁለት ደብር ተዘግቶብኛል አሉ። አንድ መቶ ሀያ ሁለት ደብር ተዘግቶብኛል አሉ። አጠቃላይ ደግሞ በጣም የሚገርማችሁ ነገር ወጥተው በደፍረት አሁን እየተናገሩ ነው። አጠቃላይ ነገሩን ይሄው ስሙት። በአርሲ ክርስቲያኖች ላይ በደረሰው ሕልፈተ ሕይወት የተሰማቸውን ሐዘን ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀጳጳስ ገለጹ። ብፁዕነታቸው ጉዳት ለደረሰባቸው ወገኖችም እርዳታ ማድረግ ይገባል ብለዋል። መምህር ጌታቸው በቀለ ዝርዝር አለው። ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ በአርሲ በክርስቲያኖች ላይ በደረሰ ጉዳት እጅግ ማዘናቸውን ገልጸዋል። ይቺ ሀገር እግዚአብሔር ኢትዮጵያ እየተዛባች ነው። ያለችበት መከራ እየከበደ ነው። ምንድን ነው መጨረሻችን? እኛ ሲያየን መኖራችን ነው ወይ? ምዕመናን እየታረዱ ናቸው። ምዕመናን መከራ እየደረሰባቸው ነው። አብያተ ክርስቲያናት እየተቃጠሉ ነው አሁን ያ ሁሉ የለም። ችግር ተፈጥሯል እያለበት መለያየት ሆኗል። በጎጥስ ጾጦር መሳበቅ ሆኗል። አልፎ ተርፎ ክርስቲያኖቹን ማሳደር መጥቷል። አሁን በአርሲ ላይ ሰሞኑን ባለፈው ሰሞን ያየንህ የሰማ ነው። ሕፃናት ሳይቀሩ በሰይፍ እየተቀሉ ደማቸው እየፈሰሰ ነው። ክርስቲያኖች እየተገደሉ ነው። ለምን እንዲህ ይደረጋል? እንዴት ያልበደለ ሰው በኢትዮጵያ ውስጥ ይገደላል? ምን አረጉ እነዚህ ሰዎች? ሰርተው በበሉ በሀገራቸው። ስለዚህ በጣም በጣም በጣም የከረረ ሀዘን ነው የደረሰብን። ብፁዕነታቸው አያይዘውም በሰሜን ሸዋ ሰላሌ ሀገረ ስብከትም ከጸጥታ ችግር የተነሳ አብያተ ክርስቲያናት መዘጋታቸውን ተናግረው፣ በአርሲም ሆነ በሌሎች ቦታዎች የሚታዩ ችግሮች እንዲፈቱ የሚመለከታቸው አካላት ትኩረት ሊያደርጉ እንደሚገባም አሳስበዋል። እንግዲህ እዚህም አሁን አሁን ሰላሌ የሚመስል ሀገር ሰላሌ ትልቅ ሀገር ነው። ምን ተረፈ አሁን? በየመንገዱ ስንት ደም የፈሰሰው ስንት ቤተ ክርስቲያን ነው የተቃጠለው? አንድ መቶ ሃያ ሁለት አብያተ ክርስቲያናት ተዘግተዋል። ስለዚህ በጣም መከራው ጸንቷል። የህዝብ ህይወት ከተጠበቀ ሁሉም ዘብ ይቆማል። ለሀገሩ ወደ እግዚአብሔር መጮህ አለብን። ይሰማል እግዚአብሔር በመጨረሻም ብፁነታቸው በአርሲ ሀገር ስብከት ጉዳት ለደረሰባቸው ወገኖቻችን በሆስፒታልም ሆነ በቤታቸው ለሚገኙ ምእመናን ተባብረን እርዳታ ልናደርግላቸው ይገባል ሲሉ መልእክታቸውን አስተላልፈዋል። አጥብቃችሁ ጸልዩ፣ በያላችሁበት እግዚኦ በሉ። ከዚህ የበለጠ ነገር የለም። ግን እንደ በእያንዳንዳችን ሲደርስ ብቻ ነው እንደ ምንጮኸው። እነዚህ ሰዎች ምን አደረጉ እንዴ? በጎች ናቸው። ምን አረጉ? ምንም ያውቁት ነገር አለ? እኛ ያሳዝኑናል። እስከ መቼ ነው ዝም የምንለው? እስከ መቼ ነው ይሄንን በፍርሃት የምንውጠው? እና በጣም አሳዝኗል። እጅግ እጅግ እጅግ ሁሉም በየቤቱ እያለቀሰ ነው። መኖር አይደለም ኑሯችን። እግዚአብሔር ይቅር በለን። ሁላችሁም እመናን በያላችሁበት እዘኑ፣ አልቅሱ። መቼም እነዚህ እናት አባታቸው አልቀዋል። ረዳት ያስፈልጋቸዋል። የሚበላ የሚጠጣ፣ የሚለበስ፣ መጠያ እንግዲህ መጠያ ሁሉ ይቸግራቸዋል። እና መንግሥትም ትኩረት ሰጥቶ ምዕመናኑም የተረፉት ሌሎቹ አሁን በህይወት ያሉት ከዚህ ከጠቅላይ ቤተ ክህነት ጀምሮ ትኩረት ሰጥቶ እርዳታውን በእርዳታ እንዲጠይቃቸው እንዲረዳቸው እኔ በበኩሌ ባለኝ ሀሳብ ባለኝ ጭንቀት አሳስባለሁ ቃሌ ታሰማልን አባታችን እንግዲህ እኛ አባት አንጋፋ አባት ናቸው ካሉን አንጋፋ አባቶች አንዱ ናቸው አቡነ ቅርስጦስ ይሄ እውነቱን አንድ መቶ ሀያ ሁለት ደብር ተዘግቷል ከናዝሬት ሰባት ኪሎ ሜትር እኮ የተዘጉ ብዙ ደብሮች እኮ አሉ። ሰባት ኪሎ ሜትር ከናዝሬት ወክ አድርጋችሁ የምትሄዱበት ቦታ ለምን እንዋሻለን። ይሄንን የዛሬ ሁለት ዓመት ስናገር አልነበረ? ስለዚህ ትውልድ ንቃይ አልኩ ነው። በዚህ አጋጣሚ አሁንም ድምጻችሁን እያሰማችሁ ያላችሁ በእውነት በእውነት በእውነት ከልብ እናመሰግናለን። አሳዛኝ ነገርም አለ። እንግዲህ ይሄ ብላቴና ትላንትና ላይፍ ከሆስፒታል ቀርጬ ነበር ምናልባት ለደህንነት ሲባል ሙሉ ቪዲዮን አልለቀኩትም እና ዛሬ እግሩ እንዲቆረጥ ተወስኗል እግሩ እንዲቆረጥ ተወስኗል ይሄ ብላቴና እግሩ እንዲቆረጥ ተወስኗል በዚህ አጋጣሚ በቦታው ላይ ሄደው የጠየቁት አባታችን ቡራኬው ይደርብን ደግሞ ወንድማችንም ከልብ እናመሰግናለን። ሄደ ስለጠየካቸው እውነታው ይሄ ነው፣ እግሩ እንዲቆረጥ ተወሰኑ። በሶስተኛ ደረጃ በዚህ ሁሉ ፈተና ውስጥ ደግሞ በአሜሪካን በአንድ ቦታ፣ በሌላው በካናዳ ታላቁ አባት አባታችን ሊቀ ካህናት ምሳሌው ባሉበት ደብር ላይ ለሞቱ ሰዎች ፍትሐት ተደርጓል። ይህ ይበል የሚያሰኝ ነው። ግን ቤተ ክርስቲያን ሁለት ደብር ብቻ ነው ያላት። ሁላችን ድምፅ እንሆን መልእክቴ ነው። እሲ አባታችንን ንግግር እንስማና ደግሞ እንመለስ። አዎ ይህንንም ፖለቲካ ነው የምትሉት የመኖረ ብርሃን ቅድስት ማርያም ካቴድራል ካህናት ዛሬ ፖለቲካ ሲናገሩ አረፈው። ሁላችን ነው የምትናገሩት። እኛ ፖለቲካ አይደለም የጸለይነ ነው። ይህን ነገር የሚያስወግድ እግዚአብሔር እንዲያመጣ መጸለይ ስላለብን የጸለይ ነው። ለሞቱትም ነፍሳቸው እንዲም ተመልካቾቻችን እንደምን ሰንብታችኋል? የብርሃን ቴሌቪዥን ዛሬ እሁድ በዚህ በቅድስተ ማርያም ካቴድራል ቶሮንቶ እንገኛለን። እንግዲህ ከቅዳሴ በኋላ የቅድስተ ማርያም ቤተክርስቲያን አስተዳዳሪ የሆኑት ሊቀ ካህናት ምሳሌ እንግዳ በተለይ በሰሞኑ በግፍ ለተገደሉና በህገወጥ መንገድ ለሚጨረሱ ወይ ደግሞ ኢትዮጵያውያኖች ፍታት እንዲደረግ አድርገው ፍታት ተደርጓል። እንግዲህ ኢትዮጵያ ውስጥ ብዙ ጊዜ ቤተክርስቲያኖችም ዝምታ ሰብረዋል። ማህበረሰቡ ዝምነሳቸውን ንግግርና በአጠቃላይ ስለ አለው ሁኔታ ስለ ፍታቱ ከሊቀ ካህናት ምሳሌ እንግዳ ካስተላለፉት መልእክት ይዤላችሁ እቀርባለሁ። በሚቀጥለው ኖቬምበር 15 2025 በ5 15 ብሮድቪ አቬኑ ላይ በሚደረገው የብርሃን ቴሌቪዥን ዓመታዊ ባህል ላይ አኒቨርሰሪ እንድትገኙ በኢትዮጵያ ምድር ሊደረግ የማይገባው በየጊዜው እየተደረገ ነው። አዲስ አይደለም ይሄ ሞት እየተለመደ ሄዷል። አሁን አስከፊ የሆነ ሰዎች ከሞቱ በኋላ ጡታቸውን የሚቆረጡበት የሚገፈፉበት፣ ምን አይነት ሀገር ነው? የፈጠር ነው የደረስንበት። ይሄ እኮ በእውነቱ በጣም በኢትዮጵያ መሆን የማይገባው ነገር ነው። ግድያ ይኖራል፣ ሞት ይኖራል። ሰው ከሞተ በኋላ ክብር ነው ክቡር ነው ያ ሬሳ። ግን ሬሳውን መግፈፍ በቢሏ ጡት መቁረጥ፣ ይሄንን ስንሰማ ምንድን ይመስላል? እንዴት እንደው እንዴት ነው የሚታያችሁ? እኔ በእውነቱ በጣም ማዝነው ጩኸታችን ከንቱ መሆኑን ነው። እንግዲህ እዚህ ሀገር ከመጠው ሁለት መንግስታት አልፈዋል። ሶስተኛና አሁን ያለው ሁለቱንም በጩኸት ነው ያስፈልግ ያስበገድ ነው። በየጊዜው በመሰለፍ በጩኸት በጩኸት መቼ ነው የሚያቆመው ይሄ ጩኸት? መቼ ነው የኢትዮጵያ መንግስት ትክክለኛ ሆኖ ህዝቡ ነው የሚጠብቀው። ህዝቡ እንደ ልቡ ተመላልሶ ወጥቶ ወርዶ ድህነቱ ተጨማሪ በየሄደበት የሚገደልበት። የሚገርመው ነገር አሁን ዛሬ ለምን ሞቱ ወይም እንዴት ሞቱ አይባልም። መጀመሪያ ዘራቸው ነው የሚጠየቀው? ኦሮሞዎች ናቸው፣ አማራዎች ናቸው፣ ትግሬዎች ናቸው እየተባለ ከምን እንደመጣ አናውቅም። ይሄን እንደዚህ አይደለም ነበረ ኢትዮጵያ። አባቶቻችን እናቶቻችን ያስረከቡን ኢትዮጵያውያን ኢትዮጵያውያን ናቸው፣ አገራቸው ኢትዮጵያ ነው፣ በሄዱበት ሁሉ በሰላም ይኖራሉ። አንተ ከዚህ ነህ፣ አንተ ከዚህ ነህ የሚባል አልነበረም። አንዳንድ ባለየ ቢኖር መንግስት ይቆጣጠረው ነበር። እኔ ይቅርታ አድርጉልኝና መንግስት አለ ብያለን። እንግዲህ ፖለቲካ ተናገረ ልትሉ ትችላላችሁ። ህዝብ ሲሞት ህዝብ ማን ጠብቀው? የሁለት ዓመት ህፃን ልጅ አውጥቶ መግደል ምን ይባላል? ይሄ ምን ሊያደርግ ነው? የሁለት ዓመት ህፃን አውጥቶ መግደል ይሄንን የገደለ ይሄንን የገደለውን ተከታትሎ ማያስ ፍርት ፍርድ የማያሰጥ ከሆነ ምን አይነት መንግስት አለ ብሎ ማለት ይቻላል። የሁለት አመት ህፃን እንደው በእውነቱ በጣም አሳዛኝ ነው። ዛሬ ጸሎት እናድርግ ያልነው ለእነዚህ ሁሉ ነው። ለሁለት አመት ህፃን እንግዲህ፣ በጦርነት ሰው ያልቃል። ርስ በርሱ እየተጋላደለ ነው። ይሄ ደግሞ የቆየ ነው። ያ አይደለም የሚገርመው በጦርነቱም መካከል የሞቱትንና እህቶችና እናቶች ጡታቸውን ቆርጦ መግፈፍ ከምን መጣ? ኢትዮጵያ እኮ እንደዚህ አይደለችም። አባቶቻችን ያስረከቡ እንደዚህ ያለ አገር አይደለም። መፈቃቀር ነበረ። በየሄርንበት ምንም ነገር ምንም ነገር ጥያቄ ሳይኖር በኢትዮጵያዊነታችን ብቻ ቋንቋው እንኳን ባንችለው በጥቅሻ እየተነጋገርን ነበረ የምንኖረው። ይህንን ማት በምንድን ምክንያት እንደመጣ አላውቅም፣ እና እግዚአብሔር እንዲያስወግድ እንጸልያለን። የተከበራቸው የክርስቶስ ቤተሰቦች፣ እኔ በእውነቱ በመጨረሻ የምናገረው የኢትዮጵያ ሕዝብ አትግደሉን ብሎ መነሳት አለበት። አትግደሉን ማለት እንዴት ያቅተዋል? አትግደሉን አይልም እንዴ? ግን ያ ቀርቶ እከ አልተነሳም፣ እከሊ አልተናገረም፣ እከሊ አልተናገረም እየተባለ ክስ ብቻ ነው የምሰሙ። ከክስ በፊት አትግደሉን ለምን አይልም ህዝቡ? አሁንም አትግደሉን ብለን እንጸልይ። አትግደሉን ነው ማለት ያለብን። እግዚአብሔር አምላክ የሞቱትን ነብሳቸውን ይማረ። አሁን እዚህ በመቀጠል ፍታት እናደርጋለን። ለሞቱ ሰባቱ ወገኖቻችን እንግዲህ ከሁለት ዓመት ህፃን እስከ ሰባ ዓመት ሽማግሌ ባለፈው የተገደለው ባርሲ እና ይሄ በእውነቱ በጣም አሳዛኝ ነው። ይሄ የመጀመሪያ አይደለም እና ስለዚህ እግዚአብሔር አምላክ መጨረሻ እንዲያደርገው ጸሎት እናደርግ ቤተሰቡ አጽናኝ እግዚአብሔር መንፈስ ቅዱስ እንዲልክላቸው። አዎ ይህንንም ፖለቲካ ነው የምትሉት? አዎ መንበረ ብርሃን ቅድስት ማርያም ካቴድራል ካህናት ዛሬ ፖለቲካ ሲናገሩ አረፈሉላችሁ ነው የምትናገሩት። እኛ ፖለቲካ አይደለም የጸለይነ ነው ይህን ነገር የሚያስወግድ እግዚአብሔር እንዲያመጣ መጸለይ ስላለብን የጸለይ ነው። ለሞቱትም ነፍሳቸው እንዲምር እንደ እናቶች በብዛት አላቸው እዚህ የሁለት ዓመት ልጅ ሲገደል እንዴት ብሎ ነው ሆዳቸው የሚችለው? አውቶ እኮ ነው ከቤቱ ሁለት የሁለት ዓመት ልጅ ይገደሉት እና ይሄ በጣም አሳዛኝ ነው። ለዚህ ዝም የሚል አይምሮ ያለን አይመስለኝም። እንዲያው ምንም ምንም ምክንያት የለውም። ምንም ምንም ምክንያት የለው ይሄ ደግሞ ከሀገራችን ከታሪካችን ልዩ የሆነ ነው። በታሪካችን ከየት ነህ ተብለንም ተጠይቀን አናውቅም። እኔ ከጎንደሩ ከጎጃም ወደ ሸዋ ስመጣ ሰላሌ ውስጥ እየዞርኩ እየለመንኩ ተማሪ ነኝ በጥቅሻ ነበረ ምለምነው ምክንያቱም አፌ ኦሮሞኛ አይናገርም። በጥቅሻ እየጠየቁ እስከበቃይ ድረስ ተቀብዬ ነበረ ምህድ እንዲያውም እየመረጡ ምንድን ነው የምትፈልገው? እንጀራ ነው ወይስ ጥሬ ነው ወይስ ምንድን ነው? እርጎ ሁሉ ሰጥተውናል። እንደዚህ ያለውን ህዝብ እኮ ነው ያበላሹት። እንደዚህ ያለው ህዝብ ነው ዛሬ አንተ አማራነህ አንተ ጎንደሬነህ አንተ ትግሬነህ አንተ ኦሮሞንህ እየተባባለ የሚገዳደለው ይሄ ከምን መጣ? ያልነበረውን። ስለዚህ ይህንን የሚያስወግድ እግዚአብሔር ያስወግድልን። ደሞ ዝም ማለት የለብንም። አሁን ሁላችንም ከሳሾች ነው የሆን ነው። ሁላችንም መጮህ አለብን። ሁላችንም መጮህ ነው ያለብን ይሄንን ከዚህ ያለነውን ሳይሆን ከኢትዮጵያ ያሉት ወገኖቻችን አትግደሉን ብላችሁ መነሳት አለባችሁ እንጂ ጳጳሱ ሳይናገር ቀረ፣ ቄሱ ሳይናገር ቀረ። ይሄ ክስ ነው። ክሱን ተውና እናንተ አልቅሱ፣ እናንተ ጩሁ። አትግደሉም ብላችሁ ጩሁ። ይሄንን ነው መልስ ሊያስገኝ የሚችለው። እና የነነው የሰዎች በሶስት ቀን ምረትን ያመጡት በአንድ ላይ ስለሆኑ ነው። ተለያይቶ አይሆንም። ደግሞ የሚገደለው አማራው ትግሬው ተለይቶም አይደለም። ሁሉም ነው እየተገደለ ያለው። በሁሉም ቦታ ሞት አለ፣ በሁሉም ቦታ መቅሰፍት አለ፣ በሁሉም ቦታ መገዳደል አለ። ይሄንን ይሄ የዚህ ነው ይሄ የዚህ ነው ብላችሁ ፍርድ አትስጡ። እግዚአብሔር ምረቱን እንዲያመጣ አእምሮአችንን እንዲያስተካክል መጸለይ አለብን እና እግዚአብሔር አምላክ ጸሎታችን ይቀበልልን። ነፍስ ይማርልን። አቡነ ዘበሰማያት። እንግዲህ ተወዳጆች፣ አባታችንን ከልብ ነው የምናከብሩት፣ ከልብ ነው የምናመሰግነው። በእውነት በእውነት በእውነት ለመናገር ሁላችሁ በግልጽ በግልጽ ስለ ቤተ ክርስቲያን ዘብ እቆማለሁ፣ የክርስቲያን ደም መፍሰስ ይቁም የሚለውን ነገር ለዓለም አሰሙ። ብዙ የቀርበ ሰዎች እንዳላችሁ አውቃለሁ። በዚህ ጊዜ ለቤተ ክርስቲያን ካልሆንን መቼ ነው የምንሆናት? ይሄው እንደ ቀልድ ትላንት አምስት ቀጥሎ አንድ ዛሬ 19 ነገና እናቅ ድምፅ እንሆን መልእክቴ ነው። ስለሆነም በተለያየ ቦታ የመጀመሪያው ነገር ፕሮፋይሎቻችንን በመቀያየር፣ ሁለተኛ በቻልነው አጋጣሚ ከቻለን ደግሞ በጣም ሊጸልዩልን የሚችሉ እህት ቤተክርስቲያናት ጋር ለአባቶች ሄዶ መንገድ በነገራችን ላይ ጸሎት ኃይል አለው። ለሚዲያ፣ ለመንግስት ባለስልጣን፣ ዓለም አቀፍ ለሰብአዊ መብቶች ሪፖርት እናደርግ። እየተጨፈጨፍ ትውልድ ንቃ፣ መልእክቴ ነው። ብንያም ሽታይ ነኝ ፍቅረ ኢየሱስ ከስደት አገር ኡጋንዳ ካምፓላ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ። ገዳዮች ይሞታሉ። የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። ሹመኞች ዛሬ ይሻራሉ፣ ነገር የሉም። እነሱ ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመስዋዕትነት ጊዜ ነው። የመስዋዕትነት ጊዜ ነው። አሁን ተዋህዶ መሸሸጊያዬ